በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ውድ ተመልካቾቻችን ይህ ንግስቲቱ ፖድካስት ነው። ዘውትሮ ለእናንተ የትዳር ጥያቄዎችን ከቅድስት ቤተክርስቲያን አስተምህሮ አንጻር የምናይበት ነው። ለዛሬ ደግሞ የያዝንላችሁ የተለያዩ መስፈርቶችን ያወጣል ሰው ለትዳር ሲያስብ እና እነዛ መስፈርቶች ትክክል ናቸው ወይ ወይም ደግሞ ካልሆኑም ትዳር መስፈርት አለው ወይ ካለው ደግሞ ምንድን ነው የሚሉትን ነገሮች ሰፋ አድርገን ለማየት እንሞክራለን። እስከ መጨረሻው ድረስ እንተከታተሉን። በአክብሮት ጥቅን ይህን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ እንደዚሁም ለሌሎች እንድደርስ ሼር በማድረግ እንድተባበሩን በትህትና እንጠይቃለን። ወደ መምህራችን ከመጀመሪያው እንደ ትዳር መስፈርት አለው ወይ አሁን በአለማዊ መንገድ የተማረች የተማረ ቤት ያለው መኪና ያለው ቆንጆ የሆነች ወይም ሙዝነኛ የሆነች የተለያዩ መስፈርቶች አሉ ብቻ የሚሰሙ እና ወይም ደግሞ ዘሩ ጥሩ የሆነ የጥሩ ቤተሰብ ልጅ የሚባሉ መስፈርቶች እንሰማለን። እና እነዚህ መስፈርቶች ከቅዱስ ቤተክርስቲያን አስተምህሮ አንፃር ትክክል ናቸው ወይ? የትክክለኛ መስፈርት በቤተክርስቲያን አስተምህሮ አሁን ያንሻልሸው አይደለም በቤተክርስቲያን አስተምሮ ሁለት አይነት መስፈርቶች ይኖራሉ። ስጋዊ እና መንፈሳዊ መስፈርቶች አሉ። ከመጽሐፍ ቅዱስ አስተምሮ አንፃር የኛ መመሪያችን ማነዋላችን መጽሐፍ ቅዱስ ነው አይደል? ለምሳሌ አንድ ዕቃ ስትገዙ የዚያ ዕቃ አብሮ የሚመጣ ወረቀት ነው። የእኛም የክርስቲያኖች ከመጀመሪያው ጀምሮ ገና ሰው ከተፈጠረ ማግስት፣ ሰው በተፈጠረ በሳምንቱ ነው ጋብቻ የተመሰረተ አለ። ከዚህ አንጻር ጋብቻ ራሱ እግዚአብሔር ነው የመሰረተው። እግዚአብሔር ሲመሰረተው ደግሞ መስፈርቶች አውጥቶለታል። ስለዚህ መስፈርቶቹ በሁለት ነው የሚከፈሉት መንፈሳዊና ስጋዊ በመባል ይከፈላሉ። የምናተኩረው ወይም ደግሞ መጽሐፍ ቅዱስ የሚያተኩረው ግን ስጋዊ መስፈርቶች ላይ ሳይሆን መንፈሳዊ መስፈርቶች ላይ። መንፈሳዊ መስፈርት የምንለው የመጀመሪያው ለሰው ልጆች መሰረቱ ሃይማኖት ነው ሃይማኖት መሰረት ነው። ሌላው ህንፃና ግድግዳ ነው ይላል አፈወርቅ። አሚን ሰ መሰረት ቲ ወካላኒሃ ህንፃ ወነድቅ ሃይማኖት መሰረት ነው ሌላው ግን ህንፃ ጣሪያና ግድግዳ ነው ይላል። እንግዲህ የመጀመሪያው መሰረት ሃይማኖት ነው ብለናል። ሃይማኖት ነው ስንል ግን ከምን አግኝተን ነው? መጽሐፍ ቅዱስ ዊ ማስረጃ ውስጥ ምንድን ነው ስንል፣ እንግዲህ የጋብቻ በተለይ በጋብቻችን መመራረቂያ የምናደርጋቸው አባቶች አሉ በመጽሐፍ ቅዱስ የማና የማጋብቻ ይባላል አይደል? በጣም ጥሩ አይሽ፣ እሱ ዝም ብሎ የሚባል ነገር አይደለም። አንደኛ እነሱ ከምን አንፃር ትዳራቸውን ይዘውት ነበረ እንደዚያ የሚባለው የሚመረቀው፣ ሁለተኛ ደግሞ እነሱ ራሳቸው ምን አድርገው ልጆቻቸውን እንድነዋል የሚለው ነገር በጣም መሰረታዊ ነገር ነው። እና አንድ የተወሰኑ ጥቅሶችን እናያለን። የመጀመሪያው ዘፍጥረት 4 ምዕራፍ ሀያ አራት ቁጥር አንድ ጀምረን ራሱ አብርሃም አሁን እያነሳ ነው። አብርሃም ያደረገው ለልጁ ለይስሐቅ ያደረገውን የትዳር አነቃረጥ በደንብ ማየት ይኖርብናል። እስኪመርጥ መስፈርት ያደረገው ትዳር ነው። አብርሃም የሚኖረው ከነዓን ነው። ነገር ግን ከከነዓን ልጆች እንዳያጋባው ልጁን እያውበርን አብርሃምም አረጀ ባረጀም ጊዜ ለልጁ ለይስሐቅ ሚስት እንዲያጋባለት የቤቱን አዛዥ የሀብቱን የንብረቱን ሁሉ ኃላፊ እያውበርን ጠርቶ ልጄን እኔ ከምኖርባት ከከነዓን ሴቶች ልጆች እንዳታጋባው ከተወለድኩባት ሀገር ከአባቴም ዘመዶች እንድታጋባው፣ እነዚህ የምኖርባቸው ብሎ ከከነዓን ልጆች እንዳያጋባው ይልቁንም ከሀገሩ ከዘመዶቹ እንዲያጋባው ቃል አስገብቶ ጉልበቴን ምታ ብሎ ቃል አስገብቶ እናገኛለን። እዚህ ጋር ግልጽ ማድረግ ያክል ሃይማኖት ማለት ስለዚህ በሃይማኖት የማይመስለንም ማለት፣ ማለት የሚመስለን በሃይማኖት ከማይመስለን ጋር ማድረግ የለብንም ነው። ስለዚህ ትክክል ሃይማኖት መሰረት ስለሆነ በሃይማኖት ስለማይመስሉት አብርሃም የሚኖሩባት የከነዓን ሰዎች ጣዖት ነው የሚያመልኩት። አብርሃም ደግሞ የሚያመልክ እግዚአብሔር ነው። ስለዚህ ሃይማኖት ልዩነት አለ። ሃይማኖት ማለት ወደ እግዚአብሔር የምንጓዝበት፣ ወደ መንግስተ ሰማያት የምንጓዝበት ተጋድሏችን እየፈጸመን ጉዞ የምናደርግበት ትዳር ደግሞ ተጋግዘን ተረጋግተን አንዳችን አንዳችንን አበርትተን ተጋድሏችንን በጋራ ፈጽመን ወደ እግዚአብሔር መንግስት የምንገባበት አይደል። ሌላኛው ጥቅስ በዚህ መጽሐፈ ጦቢት ምዕራፍ አራት ቁጥር አስራ ሁለት ላይ ጦቢት በጣም ደግ እና ጥሩ ሰው፣ እንግዳ ተቀባይ ልክ እንደ አብርሃም እንግዳ ተቀባይ ሰው ነው፣ ደግ ሰው ነው። እና ምን እያለ ይመክረዋል መሰለሽ? ልጁን ስለ ዝሙት ነው። ዝሙት እንዳትፈ ከማይመስሉ ጋራ ዝሙት እንዳትፈጽም፣ ደግሞም እኛ የነቢያት የነኖ የናብርሃም የነ ይሳ በሃይማኖት የታወቁት ልጆች ነን እና ስለዚህ ከኛው ዘመዶች ከዘመዶቻችን እንድታገባ እያለ ልጁን ሲመክሩ እናያል ያ የመከረው ምክር በጣም የሚገርመው የአባቱን ትእዛዝ የሰማው ልጁ እግዚአብሔር ቅዱስ ሩፋኤልን ልኮለት ሀና ወረት ራዊኤልን ሲያጋባው እናያለ በቃ ሲያገናኛቸው ሲያስማማቸው አንተ እሷ በአንተ ትድናለች አንተና እሷ በጸልዩ እሷንም ታድናት አለ እያለ እንደገናም ደግሞ በቃ በትክክለኛ ተገናኝተው የነበረባትንም ችግር ራሱ ሩፋኤልም ከውስጧ የነበረባትን መንፈስ አስወጥቶ እንዳጋባቸውና አንድ እንደሆኑ በደንብ እናያለን። ስለዚህ ከማይመስልን ሰው ጋራ በትዳር መጠመድ አላግባብ እንደሆነና በሃይማኖት የመጀመሪያው ሃይማኖታዊ መሰረት እንደሆነ በደንብ በትክክለኛ መንገድ ያስረዳናል። የመጀመሪያው ስለዚህ ሃይማኖት ነው ማለት ነው። ስለዚህ እዚህ ላይ ጠነቃሉ፣ በጣም ጠበቅ አድርገን ለመያዝ ያክል ከማይመስለን ጋር ቤተ ክርስቲያን አይፈቀድም ነው፣ በጥቅሉ ማለት። አሁን ፍቅር ካለን ሃይማኖት የግል ነው የሚሉ አሉ እና ስለዚህ ቅዱስ ቤተክርስቲያን ይህንን አትፈቅደውም ነው። ቤተክርስቲያን ብቻ አይደለም ቤተክርስቲያንማ ሲጀመር ይህንን ነገር አትፈቅድም፣ ግን በትፈቅድላቸውና አብረው ቢኖሩ ምቹ አይደለም የሚሆነው ማለት ነው። እነሱ እንዴት ይኖራሉ? ምክንያቱም የእሱ ሃይማኖት ሌላ የእሱ ሃይማኖት ሌላ ቢሆንና እንዴት ማምልኮታቸውን የሚፈጽሙት? ባልና ሚስት እኮ አንድ ሰዓት ሲጸልዩ አብረ መጸለይ አለባቸው፣ ሲሰግዱ አብረ መስገድ አለባቸው፣ ሲጾሙ አብረ መጾም አለባቸው። በአጠቃላይ ህይወታቸውን የሚያካሄዱት በመንፈሳዊ ማንነት ነው። ስለዚህ ያንን ለማስኬድ እንዴት አድርገው ይሆናል? የመጀመሪያውና ዋነኛው ነገር ሃይማኖት ይሆ ከዛ በመቀጠል የሚመጡ ነገሮች ኦኬ። ቀጥሎ ደግሞ ያለው ውጭ ሃይማኖት ብቻውን ባሉ ነው። ለምሳሌ አንድ ሰው ሃይማኖት ብቻ ቢኖሩ በሃይማኖት ብቻ ቢኖር ሃይማኖት አለ እግዚአብሔርና መልካ ነው እፈራለሁ ቢል የሃይማኖቱ የሃይማኖት የመኖሩ መገለጫው ምንድን ነው? ቀጥሎ ክርስቲያናዊ ስነ ምግባር መደበኛ መሆን አለበት። ምክንያቱም ሃይማኖት ያለ ስራ ስራ የሚያለ ሃይማኖት ይላል ያዕቆብ ላይ አብርሃም ራሱ አብርሃም አብርሃም አብርሃም የሚያሰኘው ሃይማኖት አብሎ አመነ ጽድቅ ሆኖ ተቆጠረለት ይላል። ነገር ግን በሃይማኖቱ ደግሞ ተመልክቶ ስራ ይሰራ ምን ብሎ ሰ እንደውም የእሱ የአብርሃም ስራ አስገራሚ ልጁን መስዋዕት አድርጎ እስከ ማቅረብ ድረስ የደረሰ የሃይማኖት መገለጫ የሆነው ስራ ነው። እንደውም ያዕቆብም አብርሃምም አመነ ጽድቅ ሆኖ ተቆጠረለት ብቻ አይደለም በስራው የጸደቀ ነው ይላል። ልጁን መስዋዕት አድርጎ ሲያቀርብለት በስራው የጸደቀ ነው ይላል። ስለዚህ ያዕቆብ ሁለት አስራ አራት ጀምረን ስናነብ ሰው በሃይማኖት ብቻ መጽደቅ አይችልም፣ በስራም ጭምር እንደሆነ ይነግረናል። ስለዚህ ክርስቲያናዊ ስነ ምግባር በጣም ወሳኝ ነገር ነው። ክርስቲያናዊ ስነ ምግባር ማለት አንዱ ትልቁ ነገር የተዳሩ ዋና ነገሩ ምንድን ነው? አብሮ የተራበ ማብላት፣ ጥማ መጠጣት፣ የታረዘ ማለት አይደለም። ስለዚህ ክርስቲያናዊ ስነምግባሮች በጣም ወሳኝ ነገሮች ናቸው። ክርስቲያናዊ ስነምግባሩ የሚጾም የሚጸልይ፣ የሚሰግድ፣ የሚያበላ፣ የሚያጠጣ፣ የሚያዝን፣ የሚራራ መሆን ሲችል ወይም መሆን ስትችል ይህ ክርስቲያናዊ መስፈርት ነው በቃ ይሄ ሲኖራት ወይም ይሄ ሲኖረው ያሰው ሰው ውብ ነው ነው የሚባለው ውብ ነው ይባላል መጽሐፍ ቅዱስ በእርግጥ በጣም አጽንኦት የሚሰጠው እዚህ ነገር ላይ ነው ሳራም መልካምነቷን ጥሩነቷን የሚገልጠው ለዚያን ሁለቱ በአንድ ሀሳብ በአንድ ነገር ላይ ተስማምቶ ስለሆነ አንድ ሀሳብ ስለሆነ ያላቸው አካላቸው ሁለት ነው ሀሳባቸው ግን አንድ ነው አካላቸው ሁለት ነው ተግባራቸው ግን አንድ ነው ሀሳባቸው ሁለት ነው ግን ጉዟቸው አንድ ስለሚሆን ክርስቲያናዊ ስነምግባር የግድ ነው። መሰረቱ ሃይማኖት ነው ያለው። ለዚያ ነው ክርስቲያናዊ ስነምግባር በጋራ እንዲያከናው ነው። ስለዚህ መስፈርቱ፣ ሁለተኛው መስፈርትን ምንድን ነው? ክርስቲያናዊ ክርስቲያናዊ ስነምግባር ነው። አንዳንድ ሰዎች አይቅድ የለም በሃይማኖት ከመሰለኝ ነገ ምግባሩን ምግባሩ ያስተካክላል ብለው አምጥተው አምጥጥም እናመጠዋለን ብለው በአንድ በሌላ የሚማረጉና በዚያው እነሱም እሱ ወዳልነበረው ይህ ስነምግባራዊ ነገር ይሄዳሉ ይወጣሉ። ቤተክርስቲያን ከቤተክርስቲያን የማይቀሩ የነበሩት አግብተው ከቤተክርስቲያን ይቀሩ አሉ። ይጾሙ ይጸልይ የነበሩት አግብተው በዚያ ምክንያት በማግባታቸው ምክንያት የቀሩ አሉ። በጣም ብዙ ነገር ብዙ ፈተና የደረሰባቸዋሉ። እኔ አመጣዋለሁ ብዬ ነበረ፣ አመጣታለሁ ብዬ ነበረ፣ እመልሳታለሁ ብዬ ነበር፣ እመልሰዋለሁ ብዬ ነበር የሚባሉ ነገሮች አሉ። ከወዲሁ መስፈርታችን እናስተካክለን መፈጸም እንዳለብን ቅዱስ ቤተክርስቲያን ታስተምራለች ማለት ነው። ይህ እንግዲህ ሶስተኛው ስነ ምግባር እነው ማለት ነው። ይህንን በደንብ አድርጎ እጅግ አድርጎ ማጽናወት ማየት ተገቢ ይሆናል ብዬ አምናለሁ። ነው ሶስተኛው፣ በጣም አጠር ለማድረግ የአለባበስ ስነ ስርዓት የሃይማኖት መስፋት እንደሆነ ታጋል ስለ ስለዚህ ነው ሶስተኛው ክርስቲያናዊ አለባበስ ነው። ይህንን አሁን አለባበስ ስንል በጣም ተራ ነገር ይመስለዋል ሰው። በጣም ተራ ነገር የሚመስለው ነገር አለ። ወንዱም ይሁን ሴቱ ክርስቲያናዊ አለባበስ ሊኖራቸው ይገባል። ምክንያቱም ቤተክርስቲያን የሚሄዱት በክርስቲያናዊ ማንነት በክርስቲያናዊ መገለጫ ክርስቲያናዊ ማንነታቸው ተገልጦ በክርስቲያናዊ ማንነታቸው ለሚሄዱት ራሱን ምክንያቱም በአለባበስ ደረጃ የተቀመጡ መጽሐፍ ቅዱሳዊ ማስረጃዎች አሉ። ለምሳሌ ዘፍጥረት ዘጠኝ ላይ ኖህ ራቁትን በመስቀሉ ምክንያት ራቁቱን ወደቀ። ራቁቱን ሲወድቅ ልጁ ከነአን የልጅ ልጁ ከነአን ለአባቱ ነገረው፣ አባቱ ሄደው አይቶ ሳቀበት። በዚያ ምክንያት ኖህ ሲነቃ ረገማቸው። ስለዚህ አለባበሱን አይቶ ባለባበሳችን ምክንያት መሰናክል እንሆናለን፣ ባለባበሳችን ምክንያት መዘባበቻ እንሆናለን። ወደ አምልኮስ ስፍራ ስሚሄድ በተለይ ክርስቲያናዊ ማንነታችን በሁሉም ቦታ መገለጥ አለብን። በሁሉም ቦታ ክርስትናችንን የሚገልጥ ነገር መሆን አለበት ነው። አለባበሳችን፣ አነጋገራችን፣ አመጋገባችን፣ አኗኗራችን፣ አካሄዳችን በሙሉ ክርስቲያናዊ ማንነት በቃ እኛን ሳንናገር የሚገልጥ ለምሳሌ፣ አንድ ምሳሌ ልስጥሽ። አንድ አብራሪ አየር አብራሪ ወይም ፕሌን የሚያበር ሰው መሆኑን እንዲሁ ለይተሽ አጠቀርሽ አጠቅም፣ በዩኒፎርሙ ከሆነ በዩኒፎርሙ አብራሪ በአንድ ሆስፒታል ይትሄምዶ ስለዚህ እኛም ክርስቲያን ኦርቶዶክሳውያን በማንነታችን በአነጋገራችን በከሆናችን መለየት ይኖርበታል። የትኛውም ሰው መለየት አለብን ማለት ክርስቲያን ማለት በነገራችን ላይ የተለየ ነው። ለክርስቶስ የተለየ ለክርስቶስ የሆነ የክርስቶስ የሆነ ነው የተለየ ነው ማለት ነው። ከአለም አይደላችሁም ብእየታም እራሱ እኔ ከአለም አይደለም የመረጥኳችሁ እናንተ ከአለም አይደላችሁ አለምን ከእናንተ አይደል አይገናኝ ግንኙነት የለም። አሁን ክርስቲያናዊ ሆኖ አለማዊ መሆን አይቻለም። አለማዊ መሆን አይቻለም ማለት ምን ማለት ነው? ክርስቲያናዊ የሆነ አለባበስ አለ ተቀምጦልናል፣ ማንነታችን የሚገልጥ ከዚህ የተነሳ ክርስቲያናዊ ማንነታችን በጣም እጅግ አስፈላጊ ነው ማለት ነው። ስለዚህ ሁለተኛ የክርስቲያናዊ አለባበስ እንደውም ጴጥሮስን ምን ብሎ ታመሰለች? አነጋገራችን አለባበሳችን ይገልጠናል ስንል ጌታ ሊሰቀል ሐሙስ ማታ ጴጥሮስ የመካደ የመጀመሪያ አንተ አነጋገርህ ያታወቃል የክርስቶስ እንደሆንክ ንግግርህ ነገር አነጋገርህ ይገልጣል ያሳውቅብሃል ብለው ጠይቀውታል አንተ ከክርስቶስ ጋር እንደሆንክ። አሁን እኛ የክርስቶስ መሆናችን አነጋገራችን፣ አለባበሳችን፣ አኪያዳችን፣ አረማመዳችን በደንብ በትክክለኛ የትኛውም ሰው ሊያቀን ይገባል ማለት ነው እና ይህንን ቃል ማንነታችን ክርስትናችንን የሚገልጥ መሆን አለበት። ስለዚህ አለባበሳችን ክርስቲያናዊ መምሰል አለበት ነው። ይህንን ዘዳግም ሀያ ሁለት ቁጥር አምስት ላይ የምናገኘው መጽሐፍ ቅዱሳዊ ቃል በሚገባ ሊያስረዳን የሚችል ይሆናል። ያ ብቻ አይደለም፣ ሁለተኛ ነገሥት ላይም እንዲሁ እናገኘዋለን። ሌላው ደግሞ አንደኛ ቆሮንቶስ ምዕራፍ ስምንት ቁጥር አስራ ሦስት ላይ እናገኘዋለን። ስለ አለባበሳችን ነው የምናወራው። እንዲሁም ደግሞ አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አንድ ላይ የምናገኘው ነገር በሚገባ ያስረዳናል። ሌላው የማቴዎስ ወንጌል ምዕራፍ 18 ላይ ስለ ማሰናከያ ጌታችን ኢየሱስ ክርስቶስ ያስቀምጠው ነገር አለ። አንድ ሰው ለምንድን ነው አለባበሱ ሴት ልጅ ለምሳሌ ሱሪ ብትለብስና ምናምን ቢሆን እንደ ምን ችግር አለ እንደ ራቁት አንስ ብትሆን እንደዚህ የሚሆን ነገር አለ። ስለ ማሰናከያ ወንድ አንዱን ደካማ ወንድም እንዳታሰናክል ነው፣ አንዷን ደካማ እህት እንዳያሰናክል በተቻለ መጠን ከመሰናክል ለመዳን ማሰናከያ ነው። ስለዚህ ከዚህ አንጻር እንዲታይ በጣም አስፈላጊና ወሳኝ ነገር ነው ማለት ነው አለባበስ። ሶስተኛው የሃይማኖት መስፈርት ነው። ክርስቲያናዊ አለባበስ ያላት ያለው መሆን መቻል አለባቸው። እንግዲህ እኛ የምናወራው እንደ ዓለም ሳይሆን እንደ ክርስትና ነው። በዓለም ደረጃ ብዙ ነገር አለ። መጀመሪያም ሁለት አይነት መስፈርቶች አሉ ብለናል፣ መንፈሳዊና። ስለዚህ እስካሁን ያለነው መንፈሳዊ መስፈርት ላይ ነው። እነዚህ ሶስት ነገሮች አይተናል። እስካሁን ድረስ የተከተላችሁን ከሆነ ይህን የንግስቲቱ ዩቲዩብ ፖድካስት ሰብስክራይብ በማድረግ እንዲሁም ሌሎች እንዲረስ ሼር በማድረግ ላይፍ በማድረግ እንድታግዙ። በጣም ጥሩ። አራተኛው የአመጋገብ ስነ ስርዓት ነው። በጣም የሚገርመዋል። የአመጋገብ እንዴት ነው ደግሞ ሰው አመጋገቡ የሚል ምናልባት ጥያቄ እንዲያስነሳ ይችላል። እኛ ክርስቲያኖች ነገሮቻችን ሁሉ በልክና በመጠን ናቸው። አመጋገባችንም ሁለ ነገራችን እኛነታችንን ይገልጣል ብለናል። ለምሳሌ የአመጋገብ ስንል የመጀመሪያው የሚጾም የሚጸለይ፣ የምትጾም የምትጸለይ መሆን መቻል አለበት። ክርስቲያናዊ አመጋገብ የአመጋገብ ስርዓት ስለተቀመጠለት የሚበላ ማይበላለ እንዲሁም ደግሞ የሚበላበት የማይበላበት ጊዜና ሰዓት ወቅት አለው። የሚበላውንና የማይበላውን ጨምሮ ቤተክርስቲያን ለይጣ ትቀምጣለታለች። ከዚህ አንጻር አመጋገቡ ስርዓት ያለው አመጋገቧ ስርዓት ያላት፣ በተለይ አንዳንድ ጊዜ በዚህ በየእንትኑ በየሆቴሉ የምናየው አመጋገብ አለ። ወጣቱ ከስርዓት ውጭ ከስርዓቱ ቤተክርስቲያን ውጭ ከክርስትና ውጭ አመጋገብ በጣም የሚያስ የሚያስከፋ በቃ ሰዎች የማይመስሉ እንስሳት እንኳን ማያደርጉትን የሚያደርጉ በጣም ብዙ ወገኖች አሉ። ስለዚህ ያ ነገር ሁለት አይነት ችግር ያመጣበታል፣ በመንፈሳዊቱን ችግር ያመጣበታል፣ በስጋው ላልተገባ ለጤና ችግር ያጋልጣል። ስለዚህ እንደዚህ አይነት ሰው እንኳን ክርስቲያን እንኳን ክርስቲያን ሊሆን እንደ ስፖርተኛ መሆን አይችልም። ለምሳሌ በጣም ብዙ ስፖርተኞች አመጋገባቸው ምን ያለ ነው የተስተካከለ የተመጠነ ነው። ዝም ብሎ ያገኘውን ሁሉ ይበላል ስፖርት ክርስቲያን፣ ከዛ በላይ ያገኘውን ሁሉ ይበላ አይደለም ባገኘው ሰዓት ሁሉ ይበላ አይደለም። ያገኘውን ሁሉ አይበላም፣ ባገኘውም ሰዓት ሁሉ ምን አይልም አይበላም። እንደገና አበላሉ ደግሞ የተመጠነ ነው። በመጠን ኑሩ ይላል ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ አምስት ላይ በመጠን ኑሩ። ክርስቲያን በመጠን የሚኖር ነው በልክ የሚኖር ነው መጠን ግድብ አለዋል። አሁን እኮ ይሄ በመጠን አለመኖራችን በጣም ለሃይማኖታችን በጣም ብዙ ችግር አምጥቷል ማለት ነው። ከዚህ የተነሳ በመጠን አመጋገቡን የሚመጥን አመጋገቡ ስርዓት ያለው መሆን መቻል እንዳለበት በትክክለኛ መንገድ ያስቀምጣል ሁለተኛ ጢሞቴዎስ ምዕራፍ አራት ቁጥር አምስት ላይ ሲራክ 30 ቁጥር 15 ላይ ስለ አመጋገብ የመጽሐፍ ቅዱስ ማስረጃዎች ናቸው እንዲሁም ደግሞ ሶስተኛ መቃቢያ ምዕራፍ ስድስት ቁጥር ዘጠኝ ላይ ያሉ ጥቅሶችም ማየት ትችላላችሁ እጅግ አድርገው እንዴት አድርገን መመገብ እንዳለብን በደንብ ይመክሩናል ማለት ነው ይህ እንግዲህ አራተኛው የአነጋገባችን ስራ ስርዓት የጋብቻችን መስፈርት መሆን አለበት ብለን እናየው እና ምናልም ይህም መንፈሳዊ ነገር ነው። አምስተኛው የአነጋገራችን ስነስርዓት አነጋገራችን ስነስርዓት፣ ምክንያቱም አንደኛ እኛ ስንጋባ ለመጋባታችን በስነስርዓት መነጋገር አለብን። ቀጣይም ደግሞ ገብተንም በስነ ስርዓት በንግግር ችግሮቻቸው። ምክንያቱም ችግሮች ይመጣሉ። ችግሮቹ የምንፈታበት መንገድ በንግግር ነው። ሌላኛው ደግሞ አብሮን መጀስ እኛ የምንኖረው በእህዋ አይደለም፣ በሌላ ፕላኔት አይደለም፣ ምድር ላይ ነው የምንኖረው። ስለዚህ አንዳንዱ ሰው በጣም ንግግሩ አራ እሷስ እሾክ ናት ወይም እሱ እሾክ ነው። በስመ መርዝ አይደል እንዴ የሚባሉ ሰዎች አሉ። አነጋገራቸው ነው። እኔ ደግሞ አፌ ነው እንጂ የሚሉ ሰዎች ሁሉ አሉ። እኔ ከልቤ ምንም ለኝ ከልቤ ሌላ ካፍ ላይ ሊወጣ አይችልም። አፍ በራሱ ነገሮችን አያመርትም። ነገሮችን የሚያመርታቸው ልብ ነው። ልባችን ያለመስተካከሉ እንግዲህ የአነጋገር መስተካከል ከልብ ነው የሚጀምረው። ልባችን ሲተካከል በትክክለኛ መንገድ አነጋገራችን የሚተካከል ይሆናል። በተለይ ክርስቲያን ለመናገር የዘገየ ለመስማት የፈጠነ ለመቆጣትም የዘገየ እንደሚሆን ያዕቆብ ይናገራል። ልጄ ሆይ ለመናገር የዘገየህ ለመስማት የፈጠንኩህን ይላል። ስለዚህ ክርስቲያናዊ ማንነታችን በዚህ ልክ በተለይ ከየትኛውም ሰው ጋር አኗኗራችን እንዲያምር እና እንዲሰምር ለነገሮቻችን በአነጋገራችን ስነስርዓት ያለን ነገሮች ክፉ ነገር እንኳን ቢሆን በምን አይነት መልኩ ነው የምንመልሰው የሚለውን በትክክለኛ መንገድ ማስረዳት የምንችል ትክክለኛ የንግግር ዘይቤ ያለን አነጋገራችን ስርዓት ያለው ይሆናል። ይህም የያዕቆብ 1 19 ላይ መዝሙር ሰላሳ ዘጠኝ ቁጥር አንድ ላይ፣ ሲራክ 14 27፣ ቆላሴስ 4 6፣ ምሳሌ 23 30፣ ሲራክ 25፣ ምሳሌ 23 ቁጥር 30 ላይ አሁን ስለጠቀስ ነው። ስላነጋገር በሚገባ ያስረዳናል። ጥንቅቅ አድርጋችሁ ምናልባት እያንዳንዱ መጽሐፍ ቅዱሳዊ ጥቅስ ብንጠቅስላችሁ እና ብናምራራላችሁ ቪዲዮችንም ሊረዝም ስለሚችል ብለን ነው። ይህንን እነዚህን የምንጠቅስላችሁን ጥቅሶች እየጻፋችኋቸው አንበባቸው ለህይወታችሁ ሚያርፍ ለነፍሳችሁ ጥቅምና ምግብ ይሆናሉ። እነዚህ አምስተኛው የአነጋገር ስነስርዓት ያለው ያላት ቢሆን በጣም ጥሩ ይሆናል ማለት ነው። በንግግሮ ችግሮችንን በጣም ብዙ ሰው ሊነጋገር ይቀርብና በፀብ ይለያያል። መነጋገርና እና መፍታት ዛሬ የተነጋግረው መፍታት ያለባቸውን ነገሮች ለነገ በማሳደር ዛሬ ተነጋግረው መፍታት ያለባቸውን ችግር ለነገ በማለት እያቆዩት እያደገ እየባሰ በመሄድ ችግሮቹ እየሰፉ በመሄዳቸው ለመለያየት የሚደርሰዋሉ። በጓደኝነት ጊዜ የሚያሉ መነጋገርና መፍታት ሲችሉ በጣም የሚግባቡ የሚጓደሉ፣ የሚፋቀሩ፣ የተስማሙ አንድ ሊሆኑ የተዘጋጁ ሰዎች እና በዚህ ምክንያት የሚለያዩ ስላሉ ነው። ስለዚህ ንግግርን እንደቀላል እንዳታዩት፣ አንዱ መስፈርት ነው። በንግግር የምታምን የሚያምን መሆን መቻል አለበት። በንግግር የማታምን ከሆነ በንግግር የማያምን ከሆነ መጋባት የለባቸው ምክንያቱም ከወዲሁ ገና ካልተግባቡ ካልተስማሙ መጋባት አለባቸው ብዬ አላምንም። እኔም ቤተክርስቲያንም አስተምህሮ አንፃር ነው። በንግግርና በውይይት መፍታት ነው። ስለዚህ ይሄ አምስተኛው ንግግር፣ በንግግር የምትፈታ የሚፈታ መሆን አለበት ነው። ስድስተኛው ትህትና ነው። በጣም ወሳኝ ነገር ላይ መተ ትህትና በጣም ወሳኝ ነገር ነው። በተለይ በዚህ በመጽሐፍ ምሳሌ ምዕራፍ 15 ቁጥር 33 ላይ ወንዱም ይሁን ሴቱ ትህትና ከሌለው ከሌላት በጣም አደጋ ነው የሚሆነው። ምክንያቱም አንደኛ ትህትና አለመኖር ፍቅር አለመኖር ያሳያል። ፍቅር አለመኖር ያሳያል። ፍቅር አይተብትም አለ የሚለው በአንደኛ ቆሮንቶስ ምዕራፍ 13 ላይ። ፍቅር አይተብትም፣ ፍቅር አይቀዳም ይላል፣ ፍቅር አይታበይም ይላል። መታየበይ ደግሞ ከትህትና አንፃር ሲታይ የትህትና ተቃራኒ ነው። ስለዚህ ትህትና የሚትታዘዘው የሚታዘዝ በተለይ ሴቶችን ምን ይላል ላይ ቆል ባል ለሚስቷ ምን ትበል ይላል ቅዱስ ጳውሎስ ትታዘዘው ይላል። ባልም ደግሞ ሚስቱን ምን ይበላት ይላል ይውደዳት። ሰው አካሉ ሊጠላ አይችልም እና ይላል። ስለዚህ ቤተክርስቲያን ክርስቶስ እንደወደዳት ይደዳት። ግን ክርስቶስ ቤተክርስቲያን እንደወደዳት ምን ብሎላታል? ታዟል። ከ የተለየም ጀምሮ እስከ ቀራኔው ድረስ ትእዛዙን ነው እንዳሁን ትእዛዜ ፈጸምኩ አይደል? ያ የታዘዝኩትን ፈጸምኩ ነው ያለው ጌታ። ታዞ ነው ያን ሁሉ መስዋዕትነት የከፈለው። መስዋዕትነት ይከፈላል ማለት ነው። ስለዚህ ትህትና ሊኖረው ይገባዋል። በሚስቱ ላይ የሚተብት ወንድ በሚስቱ ላይ በባሏ ላይ የምትተብት ሴት ከሆነች በጣም አደጋ ነው በትዳር። ስለዚህ ትህትና ወሳኙና ቁልፉ ነገር ነው። ጌታም እስመ በትዕግስትክሙ ታጠርዩ ነፍስክሙ ሲል የመጀመሪያው ትህትና ነው። ትህትና የትህትና መገለጫው ትዕግስት ይታገሳል፣ ማለት ነው አንድን ሰው። ስለዚህ ትህትና እንደ ቀላል ማየት የለብንም። ሚክያስ ምዕራፍ ስድስት ቁጥር ስምንትም ላይ ስለ ትህትና ይናገራል። እግዚአብሔር አምላካችን መድኃኔዓለም ኢየሱስ ክርስቶስም ራሱ ዝቅ ያደረገ ከፍ ይላል፣ ከፍ ያደረገ ይዋረዳል ብሎም በሉቃሶን ምዕራፍ 18 ቁጥር 11 ጀምረን ስና የሁለት ሰዎችን ታሪክ ከተረከ በኋላ አንደኛው በትዕቢት ጸለይ፣ አንደኛው በትህትና ጸለይ ያለቀሰ ስለዚህ የትህትናውን ተቀብሎለታል ነ ስለዚህ በባልና ሚስት መካከልም ትህትና ካለ የሚጎላቸውን ነገር ማን ይሞላላቸዋል? እግዚአብሔር ይሞላላቸዋል። እግዚአብሔር ያስተካክልላቸዋል። ከዚህ የተነሳ ትህትና ቁልፍ ነገር ነው። አንዱ መስፈርት ነው። ትዕቢተኛ ከሆነ በነገራችን ወንዱ ሴቶች ሊቀበር ያለ ወንድ ትወዳላችሁ ይባላል። እውነት የሚተብትባቸው ነው ይወዳሉ ይባላል። ኦኬ እንደዛ ከሆነ በነገራችን ላይ ትዕቢተኛነት ይባላል የሚባል ሰው ወይም ደግሞ ትዕቢተኛነት የምትባል ሰው ማለት በጣም ከባድ በጣም ከባድ ትዕቢት። አንደኛ ክርስቶስ ራሱ አይወደውም ይሄን ትዕቢት እሳት ጸሩ ነው። በፍጹም አይሆንም። እና ስለዚህ ስድስተኛው ትህትና ነው ማለት ነው። መስፈርት ይታወቃል። ሰው ትሁቱ የወደቀ ሲያነሳ ሲያግዝ፣ ለየትኛውም ሰው ትህትና ሲኖረው በጣም ጥሩ ይሆናል ማለት ነው። እና ስለዚህ ስድስተኛው የጋብቻ ምርጫ መስፈርት ምንድነው? ትህትና። ሰባተኛው በጣም ማጠራ አድርገን ለማቅረብ ሰባተኛው ትዕግስትና ቁልፍ የሁለት ዓለም መኖሪያ ነው። ትህትና የሁለት ዓለም መኖሪያ ነው። በነገራችን ላይ የሁለት ዓለም መኖሪያ የሆኑ ነገሮች አሉ። አሁን ጌታን ራሱ በጣም የሚያስደንቅ ነገር አንደኛው ትህት እናውሩ እሱም ደግሞ ትሑታን እንድንሆን እኔ እናንተን ደቀመዛሙርት እንዳጠብኩ እናንተም ደግሞ ለወንድማችሁ ለጓደኛችሁ ከመዝግ ግበሩ ለሚጸከሙ ብሎ አስተምሯል። ከመዝግ ግበሩ ለሚጸከሙ ማለት ምን ማለት ነው ስንል እሱ እግራቸውን ተንበርክኮ ሊያጠባቸው እኛም ደግሞ የትዳር አጋራችንን አደለው ሌላውንም ሰው ተንበርክቀን ማጠብ ይኖርብናል። ወንዱ ሴቷን፣ ሴቷ ወንዱ። ለምሳሌ ሴት ልጅ በምታረግዝበት ሰዓት ወንዱ ተንበርክኮ ማጠብ የትኛውም ሰው የትኛውም ሰው። ሴቷም ደግሞ ባሏን፣ በተለይ በሰማያዊው ክፍል በዚህ በኩል በጣም ጥሩ ነው። ባሎቻቸውን በጣም ምን ያከብሩት፣ ያጥባሉ። እንደ ደክሟቸውም እንኳን ያስተናግዳሉ እና በጣም በገጠሩ ክፍል ላይ ብዙ የሚታይ ድክመት ቢኖርም ብዙ ደግሞ የሚታይ መልካምነት አለ እና ትህትናን እንደ ቀላል ማየት የለብንም። የሁለት ዓለም መኖሪያችንም ስለሆነ ነው። አሁን ያለንበት ሰባተኛው ትዕግስት ነው። ትዕግስት በጣም ወሳኝ ነገር። በነገራችን የሁለት አለም መኖር ያለው ስንል ለምሳሌ እያንዳንዱ ህይወታችን ምን ይፈልጋል? ትዕግስትን ይፈልጋል። ትዕግስትን ይፈልጋል። አንደኛው ሊበሳጭ ይችላል። አንደኛው ሲበሳጭ፣ አንደኛው መታገስ ይኖርበታል። እሱ ሲበሳጭ ወይ ደክሞት ሊሆን ይችላል፣ ወይ በስራ ምክንያት አልስማምሉ። ሚስትም ደግሞ እሱ ሲበሳጭ እሷ እንሰዓት የምትሆን ከሆነ ቤንዚን እያርከፈከፉበት ነው ቤታቸውን ሊያቃጥሉት ከዚህ የተነሳ አንደኛቸው ታጋሾች ታጋሽ ለመሆናቸው ማረጋገጫ መኖር አለበት። ማለት ታጋሽ ነው ወይ ትታግሰኛለሁኝ፣ ትታግሽኛለሽ ማለት አለባቸው። በነገራችን ላይ በግልጽ መነጋገር አለባት። በግልጽ ማለት ይህንን ባረግ፣ ይህንን በሆንበት ይሄ ይታያል። የጓደኝነት ጊዜ የሚባለው ነገር በነገራችን ላይ ይሄ ነው። አንዳንድ እንደ እንጨት የደረቀ ወይም ደግሞ እንደ ተራራ ራሱን የሰቀለ ሰው አለ። ትግስት የሚባል ነገር ትንሽ እንኳን የለም ይለዋል። በትንሽ ነገር የሚበሳጭ፣ በትንሽ ነገር የሚናደድ በጣም ብዙ ሰው አለ እና ይህንን ነገር የምናልፈው በምንድን ነው? በትዕግስት ነው። ስለዚህ ትዕግስትን እንደ ቀላል እንዳናየው፣ በጣም አስፈላጊ እና ወሳኝ ነገር ነው። ቤታችንን ለማዝለቅ ኑሯችን እስከ መጨረሻው ድረስ እስከ መቃብር አፋፍ ድረስ አብረን ለመጓዝ ያ ብቻ ሳይሆን ለመንግስተ ሰማያትን በትንሹ ብናይ እኮ ለምሳሌ በአለማዊ ህይወታችን ትራንስፖርት እንኳን ለመጠበቅ ምን ያስፈልጋል? ትዕግስት ያስፈልገናል። የሆነ ቦታ ሄደን የሆነ ነገር ለማግኘት ምን ያስፈልገናል? ትዕግስት ያስፈልጋል። እያንዳንዱ ነገር ላይ ትዕግስት ወሳኝና ቁልፍ ነገር ነው። ለህይወታችን እንኳን በተዳራችን ህይወት ውስጥ ለምሳሌ ምግብ ሳይሰራለት ሊመጣ ይችላል። ርቦት መጥቶ ሊሆን ይችላል። ለምን አሰራሽም ሊል ይችላል። ሊናደድ ይችላል። ሊጣላ ይችላል በሆነ ነገር። ስለዚህ ምን ያስፈልጋል? ትዕግስት ያስፈልጋል ማለት ነው። ትዕግስት ቁልፍ ነገር ነው። ይህንንም ቅዱስ ጳውሎስ ቆላሴ ሶስት ቁጥር አስራ ሁለት ላይ በደንብ አስቀምጦታል። ኤፌሶን አራት ቁጥር ሁለትም ላይ በሚገባ አስቀምጦ ላይ የመጨረሻው እና እንግዲህ ሁላችንንም ሊከብደን ይችላል ብዬ የማስበው ታዛዥነት በጣም መታዘዝ ካለ ምትታዘዝ ከሆነ የሚታዘዝ ከሆነ ታዛዥነት ካለ እንደውም ዮሀንስ የማትታዘዝ ከሆነ የባልን ራስነት የማታመን ከሆነ አታገባት ይላል እሱም ደግሞ እሷን የማይወድ ከሆነ በቃ በፍጹም መጋባት የለባቸው ስለዚህ ታዛዥነት ቁልፍ ነገር ነው እንደውም ሳራን ሳራ የሚያሰኛት ምንድን ነው መታዘዟ ነው እናታችሁ ሳራ አብርሃም ጌታ እያለች ምን ትለው ነበር ይላል፣ ትታዘዘው ነበር ይላል። እና ስለዚህ ይሄ ወንዱም ይታዘዛል ሲል አብርሃም በነገራችን ላይ ይታዘዛት ነበር፣ ይታዘዛት ነበር። ታዟት እኮ ምናልባት ብላ እሷ ልጅ ያልሰጣት ሲል በዚህ በወሊዛ ፍጥረት ምራፍ 17 ላይ እንደምናየው ምናልባት እኮ ከባሪያዬ ከአገልጋዬ ከገረዴ ከአጋር እግዚአብሔር ሊሰጠኝ ይሆናል ከእሷ በሚወለደውም ልጅ እኔ ልጠራበት እችላለሁ፣ ወደ እሷ ግባ አለችው። አብርሃም ታዞ እሺ ብሎ ገባ። ወዲያው ግን ጸቡን ያነሳችው ደግሞ እሷ ናት። እና ስለዚህ አብርሃም ይታዘዛት ነበር ነው ይታዘዛት እንደነበረ ይነግራል። ስለዚህ በደንብ አድርገን ማየት ያስፈልጋል። አንደኛ ሳሙኤል ምዕራፍ አስራ አምስት ላይ መታዘዝ ከመሥዋዕት ይበልጣል ይላል። ምግብ የፈለገውን ያክል ምግብ ከምታቀርብለት መታዘዙ ይበልጥበታል የፈለገውን ያክል ምግብ የፈለገውን ያክል ነገር ብታዘጋጅ የፈለገውን ያክል የሚያምር የሚጣፍጥ ነገር የተዋ ነገር ከምታቀርብለት መታዘዟ ምን ይለዋል ማለት ነው። የመጀመሪያው መታዘ ሁለተኛም ደግሞ የፈለገውን ያክል ነገር ከሚያቀርብላት የፈለገውን ያክል ነገር ከሚያቀር ምግብ ከሚያቀር ጮማ ከሚያርድላት ቢታዘዛ ቢያዝንላት፣ ቢራራላት በጣም በነገራችን ላይ መታዘዝ የማዘን መራራት የፍቅር መገለጫ ነው። የፍቅር መገለጫ ነው ማለት ነው። እና ስለዚህ እነዚህ መንፈሳዊ መስፈርቶች ናቸው። ስጋዊ መስፈርቶች የምንላቸው ሰው በጤናው በመልኩ በውበቱ በስራው በነገሮቹ ስራ የሚሰራ መሆን አለበት። የምትሰራ መሆን አለበት። የተማረች መሆን አለባት። ያወቀች፣ የተረዳች ነገሮቹ ሁሉ በአለም ያስፈልጋል የሚባለውን ነገር ማሟላት። ለምሳሌ ከጤና አንፃር ብናየው ጤነኛ መሆን አለባት። ጤነኛ መሆን አለበት። በአይምሮ፣ ወዳ ፈቅዳ ካደረገች ወዶ ፈቅዶ ካደረገ ጤነኝነታቸውን አይተው መብታቸውን። ነገር ግን ከዚህ አንጻር ስጋዊ መስፈርት አለ፣ አለማዊት መስፈርት አለ ነው። ስጋዊ መስፈርትን አልከለከለም መጽሐፍ ቅዱስ ነገር ግን በማስጠንቀቂያ አስቀምጦታል በስጋዊ መስፈርት ተሰበን ብናደርገው የሚመጣብን ነገር ስላለ ነው። እንግዲህ እነዚህን ይመስላሉ። በጣም አጠር አድርገን ቀጣይ ደግሞ የጮኝነት ጊዜ እንለቃለን። ይቆየን እኔ በኩል